አባ ምን ነው ያለው? ወትሮ ቤተ ክርስቲያን ካልሄድም ብለህ ወጥሮ ያዝከኝ። ሰላም ጤና ይስጥልኝ ወይ ቻናል ቤተሰቦች። ኖላዊ ክፍል አስራ ሁለት የሃናስ እናቷ በመምጣቷ በጣም ተደሰተ። ሰላም ግን ደስተኛ መስላ አታይም፣ እንደውም እናቷ ባትመጣ ነበር ነው ያለችው። ሃና እውነተኛ አባትሽ አይደለሁም ሲሏት ልቧ ተሰበረ። ቤተሰቦቿስ እነማን ይሆኑ? ላይክ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። እውነተኛ ቤተሰቦቿን ታገኝ ይሆን? አባ ምን ነው ያለ? ወትሮ ቤተ ክርስቲያን ካልሄድን ብለህ ወጥሮ ያስከኝ። አባ፣ እሱስ ልክ ነሽ። ይህንን ፎቶ ታስታውሸዋለች ትንሽ ትንሽ የማስታውሰው ይመስለኛል። እንዲያውም የተነሳውበት ፎቶ ቤት ፈርሷል አይደል አባ? አዎ ፈርሷል። ፎቶ ላይ ያለሽ ምን ያህል ነበርሽ? ማ ማለት አባ? እንደዚህ ጎረም ሰውኝ ነው እንዴ ነው አባ። ልጄ፣ ትናንትና ተጨንቀሽ የነበረበትን ጉዳይ ለኔ ባትነግሪኝ በእኔ ጉዳይ እንደሆነ በደንብ አውቃለሁ አባ

የምትበላው ምግብ ስላመጣሁልህ አንተ ብላ፣ እኔ ልተኛ። ተው ሃኒዬ፣ ምን ሆንሽብኝ? አባ፣ ስሞትልህ ምንም አትጠይቀኝ። ከአሁን መተኛት ብቻ ነው የምፈልገው። እኔስ ልጄስ ምን ሆና ነው ጭንቀቴ? ምንም አልሆንኩም፣ አንተ አትጨነቅ አባ። ነገ ጠዋት እናወራለን። እሷን ጥቅልል ብላ እንደተኛች ሃኒዬ፣ አመመሽ እንዴ? እረ አላመኝም አባ። ተይ ልጄ፣ አትዋሽ። ፊትሽ እኮ ያስታውቃል

እሷ ደግሞ በዛችው ሰሞኑን ፊት ስላሳየናት ነው የምታረፍደው፣ ስላልተመቻት ነው። ወንድሟ ሃና እኮ ሰው ናት፣ ምን ጊዜም ይሞላላታል ማለት ነው። ይሄ ስራ ቦታ ነው። አለይ ሰላም፣ ቢመቻትም ባይመቻትም የመምጣት ግዴታ ይሄን። ያልፈልገሻት ነው ለምን አረፈደች ብለሽ ነው? ፈልጋትም አልፈልጋትም ይሄ ስራ ቦታ ነው። እንዳት ለክፈይ ነግሬ ያለው በጠዋቱ እንደዚህ ስትናደጅ ጊዜ ምን ላድርጋል? ፈልጌያት ነበረ እኮ እርዳታው ያስፈልገኛል፣ እማዬ እኮ ትመጣለች። እና ብትመጣስ፣ ቤቱ አይጠፋ እና ሰላምዬ፣ ለምን እንደዚህ ታያለሽ? እናታችን ጋር አይን ላፈር ለምን ትሆኛለሽ? የዛሬ ብቻ እቤቱኝና እናታችን ተቀበይና አስደስተቻት፣ አስደስቻት አለ ዮናሴም። ከዛ በቃ ሄድ፣ ትምህርት ቤት እንዳይረፍድብህ አለችው። ሰላምም ብሸኝ ደስ ይለኛል። ማ አንተን? አዎ ምን አለ ብሸኝ እህቴ አይደለሽ? አላት። እሺ በቃ ልብስ ልቀይር ብላ ሰላም ልብሷን ሊቀይር ገባች። በነገራችን ላይ እናቷ ቱርክ ከሄደ ጀምሮ ሰላም ጥሩ ሰው ሆናለች። በተለይ ሀሩም ከመጣ በኋላ ለሀሩም ያላት ፍቅር ሊቀይራት ይችላል። እናና አባቷ ቤተክርስቲያን ሄደው አባ አለዘውትር ዛሬ በጠዋቱ እንሄድ እንሄድ ብለ ያስነሳኝ ቤተክርስቲያን ለምንድን ነው አለ አለችው። የሆነ ነገር እንዳለ ይሰማኛል። ምንድን ነው አባ? ስትለው የደበቁትን ፎቶ ከመጽሐፍ ቅዱሳቸው አውጥቶ ሰጧት። ፎቶ ታስታውሻለሽ? ትንሽ ትንሽ የማስታውሰው ይመስለኛል። እንደውም የተነሳውበት ፎቶ ቤት ፈርሷል አይደል አባ? ፈርሷል። በደንብ አስታውሰሽ፣ እኔ ሳገኝሽ ፎቶ ላይ ያለሽውን ነበር ምታገ ማለት አባ፣ እንደዚህ ጎረም ሰውኛ፣ እንደሱ ሳይሆን እኔ ልጅ፣ እንዴት ብዬ ልንገርሽ? ብለው አባቷ ምንድን እና ተጭንቅሽ የዋልሽበት ልጄ ለእኔ ባትነግርኝም ለእኔ ብለሽ እንደተጨነቅሽ ነው ደክሞኝ ስለነበር እንጂ ሌላ ምንም ችግር የለብኝም እኔ ለአባትሽ መደበቅ አይንሽን አይቼ ማየት ያቅተኛል ብለሽ ነው አሁን እንደ ፎቶውን ሰጥተኸኝ እና ስንገናኝ ፎቶውን የምታክቢው ያልከኝ ለምንድን ነው ልጄ አሁን የምነግርሽ ለ ለአስራ ስድስት ዓመት በውስጥ ያፍኜ የቆየሁትን ነው ምንድን ነው ነገሩ ዛሬ 16 አመት አክሱም ጽዮን ሄጀ ነበረ እና ገኙ ያሳደኩሽ እንጂ አባትሽ አይደለሁ። እኔ ባንተ ጉዳይ ተስፋ እንድቆርጥ ስለሆነ ነው የምትነግረኝ አይደል? አባ፣ እኔ ባንተ ጉዳይ ተስፋ አልቆርጥም። እናም አክሱም ጽዮን እንዳገኙት ነገሯት። ለሃና ማ ማለት አባ አለች። በ እኔ አሳደኩሽ እንጂ እኔ አባትሽ አይደለሁ። ሰላምም ደጋግማ ስልክ ሞከረችላት። ስልኳ አታነሳም ነበር። የምን ምን አባት ሆነም ስልክ ማታነሳ? ወይኔ ጥጋብ ጥራ ዘጋችሁ። ይሄ ሁሉ የምታሳይ ንቀት አንድ እርዳታ ስላሳየው ነው። ትንጣ ብቻ አሳያታለሁ አለይ። ወዲያውም እናቷ ከሄደችበት ከቱርክ መጣች። ሰላም ብድግ ብዬሽ ብድግ ብላ እንኳን ተቀበለቻው ሰላምዬ የኔ ልጅ አልናፈኩሽም እንዴ? ሰላም ልትላት ስትል ቁጭ ብላ፣ እንዴት ነሽ ማዬ ሰላም አትይኝም እንዴ ስትላት እንዴት ነሽ ማየ አልናፍቁሽም እንዴ ምን ሆነሽ ነው አለቻት እናቷ ሰላም እናቷ እንድትመጣ አትፈልግም ምክንያቱም ከእናቷ ጋር እንዳይጥና ድመት ናቸው ከዛም ደግሞ እናቷ ካለች ሀሩም ቤት አይመጣም ብላ በማሰባት ደስተኛ አይደለችም በመምጣት ይሄ ደስተኛ አይደለሽም እንዴ አረ ደስ ብሎኛል ታዲያ ፊትሽ ምን ጭፍግግ አለ አረ እንኳን ደህና መጣሽ እንኳን ደህና ቆየሽ ምነው ቤቱ ጭር አለ ሀና የለችም እንዴ ማን አልመጣችም? ለሷ እየደወልኩት ስበሳጭ ነበርኩት። ለምን ለምን ለምን አበሳ መጀመሪያ ስደውልላት አታነሳም። አሁን ደግሞ ስልኩን ዘግተዋለ። ምን ሆናችኋል? አለች እናቷል። ሰላም ይሄን ግዜ ተናገረሽ። እኔን ሁሉ ለተናገር ያድርገሽ ነው። አልታስቢ ማንኛውም ከመንገድ ነው የመጣችው። ግቢና አረፍበይ። ሻንጦቼ መኪና ውስጥ ነው ያሉት። አንድነት ሄጄ አርፋለሁ። ችግር የለም። እኔ አመጣችኋለሁ። አንቺ አረፍበይ። ወይ ልጄ ተባረኪ። በቃ ሄጅና ሹፌሩን አግዢው ሀናም ቤቷ ቀድማ ገባችና እያለቀሰች ቁጭ ያለ አባቷ ያሉት ነገር አልተዋጣላትም፤ እያለቀሱ ነበር። አባቷም ወዲያው መጡና አን ያሏት መጣ እንዴ አባ፣ ምን ሆንሽ ነው የምታለቅሽው? ልጅ ያለቀስኩም። ትኛለሽ እንዴ? ነገሩ ዱብዳ እንደሆነብሽ አውቃለሁ አሉም አባቷ። ትንሽ ጊዜ ስጭኝና ልንገርሽ። ለማሳመን በጣም ርቀት መሄድ የለብህም አባት። እኔ አባትሽ ውሰድ ነው እንዴ? ላስረዳሽ ጊዜ ስጭኝ። እሺ ጊዜ ቁጭ ብያለው። አሁን አስረዳኝ ታዲያ። አስራ ስድስት ዓመት አክሱም ጽሆነ የተገናኘ ነው። ከዚህ በፊት እኮ ነገርከኝ። እኔ ሹፌር ነበር፣ ይህን ታውቂያለሽ። ሰርሃይ እንደ ቀን አክሱም ጽሆመን ለማክበር የሚሄዱ ሰዎችን ጭኜ ደሴ ወደ አክሱም የሄድኩት ግን ለጽድቅ አልነበረም፣ ለስራ ነው አሉ። ያህን አላም በአሉ አልቆ አማሻሹሉን በእግሬ ሲንቀሳቀስ የሆነ ጥቅ ቦታ ላይ ይዘ ስታለቅሺ አየሁሽ። ከዛም ወድቃ ራሷን ስታ አንስተው እረሜጣ እረሜጣ ብሏትም አላሰማቸውም ነበር። ከዛ ሐኪም ቤት ወሰዷት፣ እዛ ነው ያገኘሁሽ አሏት። ግን እዛ ምን ስሰራ ነበር አባቴ? አፋፍሼ ወደ ሐኪም ቤት ይዤሽ ሄድኩኝ። ታዲያ በነጋ ተወጧዋት ያመጧቸውን ሰዎች እሺ እንድመለስ ቢጠይቁኝም ያንቺ መጨረሻ ስለላይ ላይ አልሄድም ብዬ ሌላ ሹፌር ታዞ፣ ሌላ ሹፌር ይዟቸው መጣ። እኔ ዘው አደርኩኝ። ወይ አምላኬ፣ አለ ሀና። ይሄ እንግዲህ ልንደብቀው የማንችለው እውነታ ነው። በማግስቱ ጠዋት ላይ ከዚህ በላይ ምንም መስማት አልፈልግም አባዬ፣ ብላ ጥላ ወጣች። የሀና አባት ምኖ፣ አምላኬ፣ የልጅ ለቅሶሳ ላይ ድፍረት የምታረገኝ ይህን ሁሉ የምትሸከም አቅብ ስጥልኝ እመብርሃን አለውልሽ በልኝ ብለው ስቅስቅ ብለው አለቀሱ። ወይዘሮ ሜላት ቁጭ ብላ ሶፋው ላይ፣ የናስ ከትምህርት ቤት መጣ ልጁ በጣም ደስ አለ እናቴ፣ ብሎ ተጠመጠመባት። ልጅ አለችና እቅፍ አደረገችው። ልጄ ተመችቶሻል እናቴ አላት። አዎ፣ ደህና ነሽ ግን እናቴ አለ። ደህና ነኝ፣ ኔ ያንተ ጉዳይ ነበር ያስጨነቀችኝ ያስጨነከኝ አለች። ከዛን ለመሆኑ ሃና ብቻ ናት ወይስ እህቴ ብቻ ናት? እህቴ በደንብ ነው የተንከባከበችኝ አለ። ከዛም ሃና ብቻ ናት ወይስ እህቴም እህቴም በደንብ ተንከባከበችኝ። እሷ እህቴ አይደለች አለ። እስቲ እውነት ግን ነው ልጄ አለችው። አዎ በደንብ ነው የተንከባከበችኝ። ግን ምን አመጣሽልኝ? አለ ናሴ። እኔ ምንም አላመጣም። እንድታመጪ ያልሽውን እረስተሽ ነው ውዬ የኔ ልጅ፣ እርስት ታረጀዋለሁ። ምን ነክቶይ ነው ግን? እሺ በቃ ታዩ ሌላ ጊዜ ስትሄጂ ታመጫልኛለሽ። ይሽ የኔ ጎረምሳ አንቺ አድርግልኝ ብለህ ብለህ ያላደረ ማላመጣው ነገር አለ ብለህ ነው ያልከኝ ሁሉ አምጥታ አምጥቼልሃለሁ። ሜንታ ክፍልህ ሁሉንም ሁሉን አስቀምጫለሁ። እኔ በቃ ቦርሴን ላስቀምጠው። ሜንታ ቤት እና መጣው ምሳ እንድታቀርብልኝ ለሀና ንገርልኝ። ሀና መቼ መጣች?